ቀረውን ላይ ከንተ ጋር ሰላም፣ የተከበራችሁ ጋዜጠኛው ዩቱብ ቤተሰቦች እንዴት ናችሁ? በሌላ በአዲስ ቪዲዮ ተገናኝተናል። ጉዳዩ ምንድንነው የተገናኝበት የሚለውን ወደ በኋላ ዘለቅ ገብተን ታሪኩ መነሻው ላይ ስንገባ የምናውቀው ይሆናል። አሁን አንድ ባለጉዳያችን እሷ ያለችበት ድረስ ምክንያቱም እሷ ቢሮ ተከታጥረ ምናልባትም ወዳለሁበት የሚመች ከሆነ ብትመጣልኝ ብላኛለች። ወይም እሷ ጋር ሄጄ ጉዳዩ ሁኔታዋ ያለችበት ነገር ምንድነው ነው ብዬ ለመጠየቅ ተከስቻለሁ። እንድረዳት እንዳግዛት የፈለገችበት ነገር ምን ሊሆን ይችላል የሚለውን አብራኝ የምንከታተል ይሆናል። አብሯችሁ ቆዩ። ሰላም፣ ሰላም። እንዴት ነሽ? አቤል መስገን። እንዴት ነ እስኪ ከስምሽ በመነሳት ምንድን ሆኖ ነው የገባሽበት ችግር ወይም የሆነ ችግር ውስጥ እንዳለሽ እንድረዳሽ እንደምትፈልጊ ነበረ ቅድም በስልክ ስትነግሪኝ የነበረው የነበረውና እስኪ ምንድን ሆኖ የተፈጠረው ነገር ያጋጠመሽ ጉዳይ ምንድነው? ከስምሽ በመረዳት በመነሳት ነግሪናልሽ ማለት ነው ነውና የኛን ማድራሻ ደሞ እንዴት እንዳገኘሽው በዛው እንትንቲናልሽ። እሺ፣ ስሜ መቅደስ ይባላል። ኦኬ እና የእናንተን ፕሮግራም ተከታታይ ነኝ። እውነት ለመናገር በጣም ፕሮግራማችሁን እከታተላለሁ፣ ግን ያው ብዙ ሰዎችም ይነግሩኛል እኔም አይ ስለነበረ መፍትሄ ባገኝ እንደማገኝም ደግሞ እርግጠኛ ስለሆንኩኝ ነው ችግሬን ይዤ ወደ እናንተ የመጣሁት። እናንተም ደግሞ አላሳፈራችሁኝም። ችግሬን አዳምጠ ለመረዳት መፍትሄ ለማምጣት ስለመጣ በጣም ነው ማመሰግነው። እሺ በጣም ምንም ችግር የለውም። ሆኖ እኛ ይሄ ማህበራዊም ግዴታችን ሆኖ እንደ ሀገር የገባንባቸው ችግሮች ካሉ እንደ ግለሰብ ምንረዳደው ምንተጋገዘው ነገር ካለ እነሱን ችግሮችን ለመቅረፍ ስለመጣን የሙያ ስለምግባር የሙያም ግዴታም ጭምር ሆኖ አንቺን መርዳት እና ሀሳብሽን ነፃ አድርገሽ ምን ልረዳሽ እንደምትፈልጊ በደንብ አብራርተሽ ትነግሪኛለሽ። ከስምሽ ተነስተሽ እንደነገርኩ ስሜ መቅደስ ነው እና ማለት ችግሬን ይሄ ነው ብዬ ለመናገር አጠገቤ ያሉት ጓደኞች እንኳን ሊረዱኝ የማይችለውን ችግሬን ለአንተ ነገር ከአንተም ችግሬን መፍትሄ ያገኘልሻለሁ አይዞሽ ብለኸኝ ይሄን ድጋፍ ስለሰጠኝ በጣም ነው የማመሰገነው እውነት ማለት ነው ማለት ባለትዳር ነኝ እኔ ና በትዳሬን በጣም ደስተኛ ነኝ እየተከበርኩ ማለት ራስሽን አረጋጊ ሳታለቅሽ። ማለት አሁን ችግሮችን የማልቀሻ ወይም የማዘኛ ጊዜ ሳይሆን፣ አሁን ችግርሽን በደንብ ነግረሽን ችግርሽን አንቺን ለመርዳት ለማገዝ ወይም ደግሞ ከችግርሽ የምትላቀቂበትን ሁኔታ ለመፍጠር ነው ነው የተገናኘ ነው እና በደንብ ራስሽን አረጋግተሽ ያሉትን ጉዳዮች በደንብ ንገሪኝ። አይዞሽ እሺ፣ በርታ ብለሽ ማለት በቃ እኔ ሰፈር ውስጥ የታወቀ እኛ ስለ እኛ ማንንም ብትጠይቅ ይነግሩሃል ማለት ምን ያህል በትዳሬ ደስተኛ እንደነበርኩ ምን ያህል ጥሩ ህይወት እንደምኖር በባሌ ምን ያህል እንዴ ብዬ ልንገር፣ በጣም በቃ ይሄ ነው ብዬ ለመናገር ራሱ የከበደኝ ነገር ነው። አሁን ላንተ የነገርኩ ቅድምም ጀምሬ ላለሁ ታውቃለህ፣ ነገር ያለው እና በጣም በቃ ይሄ ነው ተብሎ የሚነገር አይነት እርግጠኛ ሆኜ እንደዚህ ነው ብዬም ለመናገር ግራ የገባኝ የሆነ ምን አይነት ሴጣን ነው ብዬ የገባው መሀላችን የገባው ብዬ ለማውራት ሁሉ አቅም ሁሉ እስከሚቸግረኝ እስከሚቸገረኝ ድረስ ነው። ችግር ችግሩ ያለው አንቺ እያልሽኝ ያለሹ እየገባኝ እንደሆነው በአንቺና በባለቤትሽ መካከል ነው ማለት ነው። አዎ ባለቤቴን በጣም ነው ማፈቅረው ማለት በቃ ከምል በላይ። በጣም ጥሩ ሰው፣ በጣም መልካም ሰው፣ በሰፈሩ የተወደደ የተከበረ ትልቅ ትንሽ በጣም የሚያከብረው ጥሩ ባል ነው የሰጠኝ። እውነትም ደግሞ በሱ ደስተኛ ነበርኩኝ፣ እና ሁሌም በቃ እግዚአብሔርን አመሰግነው ነበር በቃ እንደዚህ አይነት ባል በማግኘት ብዬ በጣም ደስተኛ ነበርኩ ማለት ነው። በሱ ነገር እና ይሄ ነገር ከሆነ ከቅርብ ጊዜ በኋላ መንገዱን እየሳተ በቃ እሱ ላይ አይቼ የማላቀውን አዳዲስ ባህሪዎች፣ አዳዲስ ነገሮች ማየት ጀመርኩኝ ማለት ነው። ለምሳሌ ምንድን ነው ምን አይነት ነገሮች ነው የተፈጠሩት? ማለት በጣም የሚወድሽ በጣም የሚያፈቅርሽ ለአንቺ ጥሩ ሪስፔክት የነበረ ሰው ከነበረ ምንድን ነው በመሀል የተፈጠረው? እንደዛ ልዩነት እንዲኖራቸው ያደረገ ነገር ማለት ኮ እኔ ከሆነ ጊዜ በኋላ ነው ይሄ ነገር የመጣው ማለት ነው። እኔ ግምቴ ነው እንደ ቅድም እንደነገርኩ፣ እርግጠኛ ሁኝ ያየሁት ምንም ነገር ስለሌለ ይሄ ነው ብዬ መናገር ስላልቻልኩኝ ነው እርዳታን ልጠይቅ የመጣሁት ማለት ነው። ማለት ምንድነው ነው እስኪ እንደዛ እንድትጠራጠር ያደረገች ባለቤት አዲስ ያመጣቸው ነገሮች ምንድነው ነው እስኪ የተፈጠሩት ነገሮች፣ በደንብ ሳትፈሪ ችግር የለውም አብራሪ። እንግዲህ እሺ፣ አንድ ጓደኛ ነበረችኝ ማለት ነው። ውጭ ሀገር ነው የምትኖረው እና ያቺን ጓደኛዬን ሁሌ ስለ እኔ ህይወት እነግራት አለሁ ማለት በቃ ምን ያህል እግዚአብሔር ነገሮች እንዳስተካከለልኝ ምን ያህል ታማኝ እንደሆነ በቃ የኔን የፍቅር ታሪክ በጣም ነው ምነግራት። እንድትማርበት ጥሩ እንደ እኔ ጥሩ ህይወት ይኑራት ብዬ አስብ ስለነበር እነግራት አለሁ ማለት ነው። የኔን ህይወት ሙሉ ምንም የማታውቀው ነገር የለም። እሱ ደግሞ እንደነገርኩ ከምል በላይ በጣም መልካም ሰው፣ በጣም ጥሩ ሰው፣ በቃ እሱ የሰጠኸኝ አምላክ ተመስገን ብዬ ሁሌ ማመሰገንበት ማመስገኛ የነበረ ፍቅረኛዬ ነው ማለት ነው። እና ይሄ ነገር ግን ከሆነ ጊዜ በኋላ እየተቀየረ ለኔ ያለው ነገር የሆነ እየተለወጠ ግራ እየገባኝ መጣ ማለት ነው። እና እንደገና ደግሞ እቺ ጓደኛ ውጪ ነበር የምትኖረው ብዬ ሄለ በአጋጣሚ መታ እኔ ጋርፋ ነበር፣ ቤቴንም አይታ ነበር፣ ፍቅረኛዬንም አስተዋውቂያት ነበር እና እኔ በቃ እንደ እህቴ ነው ማየት ከጓደኝነትም በላይ ማለት ነው። እና እሷ ጋም ግን አሁን እያየው ያለሁት ነገር ግራ እየገባኝ መጣ። እሱ ጋም ደግሞ ያለው ነገር በፊት ከነበረው ነገር በቃ ነው ብዬ ለመናገር በጣም ይከብዳል። በጣም ማለት ነው። እያልሸኝ ያለሽው ድሮ ውጪ በነበረችው ሴት መካከልና ባለቤትሽ መካከል የተፈጠረ የሆነ ግንኙነት ሊኖር ይችላል ነው ነው እያልሸኝ ያለሽው? ውስጤ እንደዛ ነው። በቃ እንትን እያለ ያለው ማለት ይሄ ነው ብዬ እርግጠኛ ሆኜ የመናገር ስላልቻልኩ ነው እርዳታን ልጠይቅ የመጣሁት። ማለት በቃ እኔ በአይኔ ያየሁት ምንም ነገር ያቅሜ ሞክሬ ምንም ስላልሆነ አንተ ደግሞ ከኔ በላይ ልምዱም ስላለ ማድረግም ስለምትችል ብታግዘኝ ብዬ ነው ያስቸገርኩ ማለት ነው። በጣም ጥሩ፣ ችግር የለውም። እኛ በቻልነው መጠን ባለቤትሽን እና አንቺ የገባችሁበትን ችግር ምንድን ነው የሚለው ነገር በጠቅላላ ከዚህ ሰዓት ጀምሮ በቻልነው መጠን ተከታትለን ያሉትን ጉዳዮችን በጠቅላላ ልናሳውቅሽ እንሞክራለን። አሁን የአንቺን የባለቤትሽንም አድራሻ እና የጓደኛሽን አድራሻ አስቀምጠሽልኝ ትሄጃለሽ። እኛ የደረስንበትን ምርመራ ስታስፈልጊንም በየጊዜ እየደወልን ምን

ህይወቴ ለመታደግ ስለመጣ አመሰግናለሁ። እሱ ምንም ማለት። እንግዲህ ተመልካቾቻችን፣ ከባለ ጉዳያችን ጋር የነበረን ቆይታ ይሄንን ይመስል ነበረ። ምናልባት የተፈጠሩት የሆኑት ነገሮች በጠቅላላው እውነት ሆነው ከሆነ በሁለት በሚዋደዱ በሚፋቀሩ በሚከባበሩ ሰዎች መካከል መሆን ከነበረበት በጣም በተለያዩ ጉዳዮች ነገሮች ይበላሻሉ እና እስከምን ድረስ ነገሮችን መታዋወቅ እንዳለብን እስከምን ድረስ ጓደኞቻችንን ማቅረብ እንዳለብን የሚፈጠሩ ችግሮች በምን መልኩ እየተፈጠሩ እንዳለ ራሳችንን መርመር እያደረግን ቆም ብለን እንድናስብ የሚያደርገን ይሆናል ብዬ አስባለሁ። እስኪ የደረስንበትን መረጃ ደግሞ ከዚህ በኋላ የምናሳውቃችሁ ይሆናል እያንዳንዱን ነገር እየተከታተልን እስከዛው አብራችን ቆ ሰላም፣ የተከበራችሁ የጋዜጠኛው ዩቱብ ቤተሰቦች እንዴት ናችሁ? ዛሬ ከባለ ጉዳያችን ማለትም ከወይዘሮዋ ከባለትዳሯ ባል ጋር የገባችበትን የሆነችውን ችግር በተወሰነ መልኩ አጫውታኝ ነበር። እኔም ደግሞ ክትትል አድርጌ የተለያዩ ሰዎችን አጠያይቄ ወይም ደግሞ የደረስንበት የተለያዩ ኢንፎርሜሽኖችን፣ መረጃዎችን አሰባስቤ ዛሬ ተገኝቻለሁ። ባልየውን እያደረገው ካለው ነገር ማለቴም በጣም የሚያስቀና ፍቅር እንዳላቸው ባለቤትየው እየነገረችኝ ነበረ። የተለያዩ ሰ ቤተሰቦችንም ደግሞ ለማናገር ሞክሬ በጣም የሚያስቀና ትዳር እንደነበራቸው፣ በጣም ደስ የሚል ህይወት እንደነበራቸው እና አካባቢው መንደሩ በጠቅላላ የሚቀናባቸው ባለትዳሮች እንደነበሩ። አሁን ግን በምን ሀሳቡ እንደተቀየረ በማይታወቁ ሁኔታ ባልየው ከሚስትየው ጋር በተወሰነ መልኩ ትንሽ ሸሸት ነገር ብሎ አዲስ ከመጣች ሴት ጋር የተለያዩ ነገሮችን ሲያደርግ እንደነበረ እሷም ነግራናለች። እኛም በክትትላችን ያረጋገጥነው ነገር ይህንን ነው ነው እና ምናልባት

ወደ ሚስት እየወስዱ ከማጋለጣችን ወይም ደግሞ በማይሆን መልኩ እሱን ከማናገራችን በፊት እሱን ቀርበን ልናናገረው አስበናል። ምንድን ነው ችግሮቻችሁን መፍታት የምትችሉ ከሆነ በትክክለኛው ነገር ትዳራችሁን መፍታት የምትችሉ ከሆነ በቻላችሁት መጠን ተስማምታችሁ ወደ ትዳራችሁ ግቡ፣ የምንረዳህም የምናግዘህም ወይም ደግሞ የተገደድክበት ነገር ካለ ብለን ልናውረው ነገሮችን ማስተካከል የሚችልበት ሁኔታ ካለ ምንድናግዘው መተን እንጠይቋለን። እስኪ ምንድን ነው የተፈጠረው ያለው ነገር ብለን ማለት ነው። ሆኖ ቀጥሮ በድረስ መጣለው ማነህ ምናምን ነገር ብሎኛል። እስኪ የመጣ ይሆናል ድርሻ ያለው እዚህ አካባቢ ብሎኛል። እስኪ ሲመጣ ምንቀጥልላችሁ ይሆናል። እንደውም መጣ። ሰላም፣ እንዴት ነህ? ሰላም አለ። አታስታውሰኝም። ከዚህ በፊት ተገናኝተን አናውቅም በእርግጠኝነትና በአንዳንድ ጉዳዮች ዙሪያ ላይ ሰዓት ካለ ላውራህ ነበር የመጣሁት። ምናልባት ስለምን ስለ ስራ ጉዳይ ነው ወይስ ስለምን ነው የምታወሪኝ ነው? ስለ ስራ ጉዳይ አይደለም ላውራህ የመጣሁት። ምናልባት ተረጋግተህ ካወራኸኝ ትንሽ ሰሞኑን በአንዳንድ ጉዳዮች ላይ በማህበራዊ ጉዳዮች ላይ ምናምን ነገር የምንሰራ ጫና ሎች ነን እና በማህበራዊ ጉዳዮች ላይ ስንሰራ ትንሽ ከአንተ ቤተሰብ ጋር በተያያዘ የደረስንባቸው አንዳንድ መረጃዎች ነበሩ እና ምናልባት ከእዚያ ጋር ከቤተሰብ ጋር በተያያዘ ላውራህ ነበረ። ስለማን ስለ እኔ ቤተሰብ? በዛ ላይ ካሜራ ይዘህ ምናምን ነገር ነው ሊምጠቀኝ? እንዳልኩህ ከማህበራዊ ጉዳዮች ውስጥ ጋር ሆኖ በተገናኘ የምንሰራው እና እዛ ላይ የገባህባቸው የገቡ የተስተካከሉ ወይም ደግሞ የሆነ በማህበራዊ ጉዳዮች ዙሪያ ላይ የሚያጠነጥን ምንም አይነት ጉዳይ ካለ በዛ ላይ ነው ማለት ነው። ወንድሜ ስለ ስራ ምታወራኝ ከሆነ ልናውራ እንችላለን። ስለ ቤተሰብ ምንድነው ማውራክ ምንድነው መጠይቀኝ ምንድነው መመልስል ነገር ምናልባት የቅርብ ወዳጆቻችሁ እናንተን በቅርበት የሚያውቁ ሰዎች ስለእናንተ የገባችሁበትን ነገር እንደታስተካክሉ ስለሚፈልጉ በግል ቢያወረህ ላትደማመጡ ትችላላችሁ ብሎ ስላሰበ መተው ነው እኔ ያወራኝ ማለት ነው። ነው እና የምታስተካክሉ እኔ ትዳራችሁ እንዳይበተን ያሉት ነገሮች እንዳይበላሹ ምረዳህ ማግዝህም ነገር ጭምር ካለ በዛ ጉዳይ ላውራህ ነበር የመጣሁት። ነገርኩ እኮ ወንድሜ፣ እኔ ስለ እሷ ምንም የማውራክ ነገር የለኝም። አንተን እሷ እኮ የልጅነት ፍቅረኛዬ ናት አይደል እንዴ? በደንብ እኮ አውቃታለሁ አይደል? ከልጅነት ጀምሮ አብረን ስንፋቀር ስንዋደድ አድገን፣ አሁን ደግሞ ለጋብቻ በቃን ተጋባን። ገና ወደፊትም ስለ ልጅ እኮ እናስባለን አይደል? አንተ ታዲያ እንዴት ነው ይህን አስተካክል ይህን አታስተካክል የምትለኝ? ከልጅነት ፍቅረኛዬ ጋር እኮ ምንም አልደባበቅም እኔ። ሚስቴ ናት፣ እንዴት እደብቃታለሁ? ስታስበኝ እና የሚያስታርቃችሁ ሰው ሌላ ሰው እንዴት ይገባል? ምን ብላ ነግራክ ነው? ቆይ እስኪ ላንተ ነ ከዚህ በፊት ተገናኝተሃል ከሷ ጋር ከባለቤትህ ጋርም? አልተገናኘሁም ከሷ ጋር ማውሮች አይደለም ባለቤትህም በአካል ላይ አላቃትም። ነው ነው ይሄን ነገር ከይታወክ ታዲያ እያልኩ ይሄን ነገር የነገሩኝ አንተ የቅርብ ወዳጆች የሆኑ ትዳራችሁ ተበላሽቶ ተበጥብጦ ማየት የማይፈልጉ ሰዎች ትዳራችሁ ሳይፈርስ እንድታስተካክሉ የገባችሁበትንም ነገር በጥሩ ሁኔታ እንዲቀጥል ስለፈለገ ወዳጃችሁ ነው ነው ይሄን ነገር እንዳግዝህ መጥቶ ያለው አንተም ልትሰማው እንደማትችል በመገመት ይመስለኛል ነው አሁን ካላችሁበት ሁኔታ አንጻር ይኸውልህ ወዳጅ የእኛን የቤታችንን ሚስጥር ከኔና ከባለቤቴ ውጪ ማንም ሰው የሚያውቅ ሰው የለም ይሄ ጓደኞቿ ነገሩኝ ምንም እምትለው ይሄ ነገር ውሸት ነው ወይ እሷን አግኝተ ነግራክ ሊሆን ይችላል እንዴት ባለቤቴ በፍጹም የሆነ ነገር ካንተ የቅርብ ጓደኞች መካከል ሊሆን ይችላል ብዬ አላልኩም፣ ወይም ደግሞ ከባለቤቶች አላልኩም። ብቻ በሆነ አይነት መንገድ አሁን ያለህበትን ጉዳይ አውቅ ያለውና አንተ ትልቅ የስራ ኃላፊ እንደመሆኑ ይመጣል። ባለቤትህም ጋም ያለህ ደግሞ ቅርርብ ወይም ደግሞ በፍቅር የነበራችሁ ነገር ለሁሉ ሰው ምሳሌ ነበረ። ጥሩ የቤተሰብ ሕይወት እንደነበራችሁ አውቃለውና አሁን ግን ምናልባት አንዳንድ የተሳሳቱ ቦታዎች እየታየ ሰዎች ነው ጥቆማ ያደረሱኝ እና እባክህ ትዳራችሁም ከመፍረስ እናንተም ካላችሁበት ሁኔታ ደግሞ በተወሰነ መልኩ ማስተካከል የምትችሉት ነገር ካለ እንዲው ብታስተካክሉ እና ያላችሁበትን ነገር ብትፈቱ እኔ እንደ እንደ አንድ የግል ማህበራዊ የአገልግሎት ሰጪነቴ ማድረግ የሚገባኝን መሄድ ያለብኝን ርቀት ሁሉ ሄጄ ላግዝህ ዝግጁ ነኝ። ነገርኩ እኮ እኔ። ምንም ይህ ሰሞኑን ሌላ ነገር እያረክ ነው እየታየ ነው ምናምን የምትለው ምንም እየገባኝ አለ እኔ ስራ ነው ሙለው ከዛ ውጭ ደግሞ የፈለግኩትን የማድረግ መብት አለኝ፣ አይደል? ይህን አታርግ፣ ይህን አርግ የማለት መብት የለም። አንተ አዳምጠኝ መብቱ የለኝም ግን አንተም በባለቤትህ ላይ እሷ እንደ ባለ እንደ ትዳር ይዛ ቤቷ በተቀመጠች ሴት ላይ አላስፈላጊ ወይም ደግሞ የማይገቡ ነገሮችን ማድረግ ደግሞ ትክክለኛም ነገር ነው ብዬ አላስብም። ምን ሳረጋ የኝ እስኪ፣ ቆይ ምናልባት ሰሞኑን እየተካሄደ እያደረግከው ባለው ነገር ላይ የተወሰኑ ሰዎች እንዳልኩህም ወዳጆች ናቸው ይህን ጥቆማ የሰጡኝና ለአንተ ካለቸው ለትዳራችሁ ካላቸው በጣም ሪስፔክት ክብር አንጻር ነው ነው ይህን መተው ያደረጉኝ ማስተካከል የምትችል ነገ ነገር ከሆነ ወደ ባለቤት፣ ወደ ፍቅራችሁ፣ ወደ ትዳር፣ ወደ ሕይወታችሁ መመለስ የምትችል ከሆነ ሳይቃጠል በቅጠል ነው እና በጊዜ ነገሮችን ማስተካከል የምትችሉ ከሆነ በሚል ለማገዝ ነው እና እባክህ ወዳጄ እኔ መናገር እስካለብኝ እየነገርኩ ነው። ትዳሪን ማፍረስም ማስተካከልም እኮ የምችለው እኔ ነኝ። ሁሉ ነገር እጅ ላይ ነው ያለው አይደል። ትዳሪን ማስተካከል ደግሞ ችልበት አለው። አንተ አታስፈልገኝም። ይህ ማህበራዊ ሚዲያ ሌላ ምናምን የምትሉት ነገር አያስፈልገኝም። ራሴ ማድረግ ያለብኝን አረጋለሁ። ማድረግ የሌለብኝን ደግሞ አላረግም። አንተ ስለመከርከኝ እምትሆው ነገር ወይም ማድረገው ነገር አለ እንዴ? በፍጹም። ምናልባት ትዳር የሁለት ሰዎች ትልቅ ተቋም ነው ነው እና አሁን እያልኩህ ያለሁት ምንድን ነው? በአንተ በኩል ብቻ አንተ ስላልፈለግ ቤት ውስጥ አለ። አንተ በጣም በብዙ አይነት መልኩ ትዳሯ አክብራ እየተቀመጠች ያለች አንድ ሴት እያለች በሷ ላይ ደግሞ እነዚህን አላስፈላጊ ነገሮች ማድረጉ ከሕሊናም ከሕግ አንጻር ትክክል እንዳልሆነ በዚህ አጋጣሚ ላስታውሰው ጭምር ነው። ስለ ሕሊና እኮ አንተ አታስተምረኝም አይደል? ምናባት አሁን እያደረግከው ካለው ነገር እየሆኑት ካሉ ነገሮች ያለን ስለ ሕሊና እኮ እኔ ከአንተ በላይ ማቅሰው ነኝ። ነገርኩህ እኮ ይኸውልህ፣ ስለ ባለቤቴ አንተ አትመክረኝም። በቃ እንደውም ካሜራ ናት ፍተህልኝ ብትሄዱላ ደስ ይለኛል። ከዚህ በላይ የምነግርህ የማውራክ ነገሩ ላይ የለኝም እያልኩህ ነው። እሺ እያንዳንዱ ነገሮች በተረጋጋና በጥሩ ሁኔታ ካወራን አንተን ለመርዳት አንተን ለማገዝ ካለኝ ጥሩ እይታ ወይም ደግሞ ጥሩ አመለካከት አንጻር ነው ነው እዚህ የመጣሁት። ትዳርህ እንዳይበተል እንዳይፈርስን ነው እና የምችለውን ነገር እንዳግዝህ እንድረዳህ ፍቃደኛ ብትሆነ እባክህ ወንድሜ እኔ ማንም ሰው በኔ ትዳር ውስጥ ገብቶ ይሄን አስተካክል ይሄን አታስተካክል የሚልኝን ሰው ደስ አይለኝም፣ አልፈልግም። የእኔን ትዳር ማስተካከል የምችለው እኔ ነኝ። በትክክል ምትሄደልኝ ከሆነ በሰላም መንገድ ለዛም ነው አንተ እያወራሁ ያለሁት። ትዳራችሁንም ማስተካከል ማገዝም የምትችለው ነገሮችን ቦታ ቦታዎችን ማድረግ የምትችለው የምትኖርበትም አንተ ነህ ብዬ ስላሰብኩ ነው አንተ መቼ እያማከርኩ ያለሁት። ግን ምንም አልተፈጠረም እያልከ ያለው በአንተና በትዳር መካከል ምንም የተፈጠረ ነገር የለም፣ ሁሉ ነገር ሰላም ናቸው፣ ምንም ነገር የለም። ደግሞ በቃ ማረግ ያለብኝን ፈልጌም ላርግ፣ ሳልፈልግም ላርግ፣ ማንም ሰው ምንም አያገባውም፣ የእኔ ትዳር እስከሆነ ድረስ ማለት ነው። ግን እኔ እናንተ ሌላ ነገር ላይ ሳንደርስ ባክል ካሜራ አጥፍተ ብትሄድልኝ ይመስለኛል። አስፈላጊ አይደለም መጥፎ ነገሮች ሁሉ አስፈላጊ አይደሉም። ነው ነው እያልከኝ ያለው ነገር በጠቅላላ ይገባኛል፣ ግን እውነታው ደግሞ ያ አይደለም። ነው ነው ትዳር በአንተም በሷም በባለቤትህም በኩል ያለ ነገር ነው። ምናልባት አንተ ምርጫህን መርጠህ በትክክለኛው መልኩ ምትሄድ ከሆነ ባለቤትህ ማወቅ ሳይኖርበት አይቀርም። ይሄን ነገር እያደረከው ያለውን ነገር በዛ ማቅጣጫ እና እንደ እንድ ነግራት ትፈልጋለህ ለባለቤትህ?

እንዴት እያስገደድከኝ ነው ወንድሜ እባክህ ይሁልህ እኔም ትዳራችሁ ካሜራችሁ ታጠፉልኝና ሄዱ ከዚህ ቦታ ይሄ አነሰሰሪ ነገር አይደለም ካሜራ መኖር አለመኖሩ ሳይሆን አሁን ትልቅ ዲል ነው ያዝነው ነው ያንተና የባለቤት የትዳረ ህልውና ነው ስለዛ ነው እያወራሁ እኔ እኮ እፈልጋለሁ ስትልኝ ስለ ስራ የምታወራኝ መስሎኝ እኮ ነው ሌላ ሰው ይሄ ህይወት አይደለም ከስራ በላይ ነው ከህይወት በላይ ነው በጣም ትላልቅ ስህተቶችን ነው እየተሳሳትክ ያለው ሌላ ነገር እንድጠቀም እያስገደድከኝ ነው ወንድሜ በተቻለ አቅም በሰላም እንደተገናኘን በሰላም ብንለያይ ደስ ይለኛል። ኦኬ ሰው ትዳርህ ላይ እያደረክ ያለውን ነገር ምንም አይነት ነገር የለም ሰላም ነው ትዳርህ። ያልከኝ ያለው መፍትሄ ነው አልኩህ እኮ አይደለ ምን ሳረጋየኝ ስራዬን ውዬ እመጣለሁ። ሌላ ነገር ደግሞ ማረጋው ነው ታውቃለች ሚስቴ ከሷ ደብቄ ማረጋው አንዳች ነገር የለም ስለዚህ ሰላማዊ ነው ትዳርህ። ምንም አይነት ነገር የለም ሰላም። ማን ነው ተገረ ይለም ነው ያልከኝ አንተ ደንኮም ባላኛም ሐላት ትግባ ወይ ለማፋታት እቅድ ካለ በግልጽ ንገረኝ። ከዛ ውጪ እኛ መሀል ባትገባ በጣም ደስ ይለኛል። ወንድሜ ከዚህ በላይ ባናወራ ደስ ይለኛል። እምቢ ካልከኝ ግን ሌላ ነገር እንድጠቀም እያስገደድከኝ ነው። በጉልበት እንድጠቀም አታድርገኝ። ምናልባት በቀጣይ ምናልባት የሆነ ነገሮች እኔ የደረስኩባቸው ነገሮች ካሉ ትተባበረኛለህ። ምንም ነገር እንድታወራኝ እፈልጋሉ። እኔ ምተባበር ነገር የለም። ከዚህ በኋላ ህይወቴን ብትከታተል እንደውም ሌላ እርምጃ ነው መወስድብን ግር ያለው ይሄንን ካሜራችሁን አጥፉልኝና ሂዱልኝ። በቃ እናንተ ወደ ስራችሁ ወደ ስራኝ ጨርሰናል። በጣም አመሰግናለሁ። እንግዲህ ተመልካቾቻችን ከባልየው ጋር የነበረን ቆይታ ይህንን ይመስል ነበረ። እውነቱን ለመናገር ከሆነ በብዙ ክትትሎች ካደረግን በኋላ እሷ ነገሩን ከነገረችን ሰዓት ጀምሮ እየተከታተልነው ነበረ። በጣም አጸያፊ፣ ያልተገቡ ትክክል ያሉ ነገሮችን እያደረገ ነው ደርሰንበታል። ግን ይህንን ነገር ወጥተን በካሜራ ይዘን ለሱ ከማስረዳታችን በፊት ያሉትን ነገሮች በጠቅላላ ለእሱ አቅርበንለት ወደ ትዳሩ እንዲያስተካክል እሷንም ከመጉዳት እንዲቆጠብ ለማናገር ነበር የመጣ ነው። እሱ ግን ፈቃደኛ አይደለም። በፍጹም ምንም አይነት ነገር እየሰራው እንዳልሆነ ነው እያለን ያለው። ይሄ ደግሞ ስህተት ነው፣ ትክክል አይደለም። ባለቤቱን መልሰን አግኝተናት፣ እሷ ልናናገራት እንሞክራለን ስለ ሁኔታው፣ ስላለው ነገር። በሚቀጥለው ቪዲዮ እስክንገናኝ ድረስ አብራችን ቆዩ። ሰላም የተከበራችሁ የጋዜጠኛው ዩቲዩብ ቤተሰቦች እንዴት ናችሁ? ዛሬም በሌላ በአዲስ ቪዲዮ ተገናኝተናል። ሌላችሁ አይደለም ዛሬ የተገናኘ ነው ነው ከዚህ በፊት ታሪኳን የምታውቁት ባለቤቷ ጋር ትንሽ የተፈጠረ አለመግባባት ወይም ደግሞ በድብቅ የሚሰራው አንዳች ነገር አለ ብላ ተጠራጥራ ነበረ። በዛም መሰረት የራሳችንን ክትትል እያደረግን ትንሽ ያሉት ነገሮች አሁንም አሻሚ የሆነን ስላገኘ ነው። ቤቷ ውስጥ ባለቤቷ ስለሆነ በተደጋጋሚ ወደ ቤት ስለሚመጣም ከተለያዩ ሰዎች ጋር ያንን ነገር እርግጥ ጋዜጠኛ ለመሆን በማሰብ ቤት ውስጥ የሆነ አንዳች እንድታስቀምጥልን የፈለግነው ነገር አለ። ከእሷ ጋር ስናወራ ትደርሱበት አላችሁ። አብራችሁን ቆዩ። ሰላም ሰላም ወንድሜ፣ እንዴት ነሽ? አለሁ እግዚአብሔር ይመስገን። ያው ለጉዳይ ዛሬ በድጋሚ አግኝቼሻለሁ። አዎ ያው ጉዳይ እንደምታውቀው ፋታም አልሰጥ ብሎን፣ አንተን ነው የሚያስቸገርኩት። ምንም ችግር የለም አብቸር ይሄ ከባለቤትሽ ጋር ያለው ነገር ትንሽ እኛም እየተከታተልንበት የደረስንባቸው አንቺ ጥቆማ ከሰጠሽን ጊዜ ጀምሮ አንዳንድ ነገሮችን እያደረግን ነበረ። በዛ መሰረት ትንሽ አሻም የሆኑ ነገሮችን ስላገኘን ያሉት ነገሮችን ስንከታተል ደግሞ ወደ መኖሪያ ቤታችሁ አንቺና እሱ የምትኖሪ በት ቦታ ሳይሆን አንድ የሆነ ደስ ያለ ጎጆ ሲመስለኝ፣ በቀደም እናቴ ቤት ውስጥ ምናምን ነገር ያልሽው ቤት አካባቢ ነው ነው በተደጋጋሚ እያገኘናቸው ያለው እና ያንን ነገር በምን አይነት ነገር ነው ነው ውስጥ እየተከናወነ እየተፈጠረ ያለውን ነገር ማወቅ የምንችለው? አንድ ድብቅ የሆነች አነስተኛ ካሜራ አለች፣ ካሜራማኖቻችን ያመቻቹልሻል። እሱን ይዘሽ በመግባት የት ጋር ከእጅ ንክኪ ወይም ከእይታ ሰወር አድርገሽ ታስቀምጭልናለሽ። ይህን ማድረግ ትችያለሽ? ታረጋለስ ተስቀምጣለ። ብዙ ቦታ አለ ወይ ደግሞ አብረን እናስቀምጠዋለን። አንተ ታግዘኝና ማይታይበት ቦታ ካሜራ ባለሙያዎች አሉ። በቃ ምንም ትደውይልንና መቼ እንዴት እንደሚመችሽ ምናምን ነገርና የት ቦታ ላይ ቢቀመጥ ትክክለኛ ቦታ ነው የሚለውን እሱ በሌለ ሰዓት ተረጋግተው ኮርነሩን አይተው ነው የሚያስቀምጡና ባለሙያዎቹን ትረጃቸዋለሽ ማለት ነው። ደስ ይለኛል። እሺ፣ በጣም ጥሩ። እንግዲህ ተመልካቾች እስኪ የሚሆኑትን እየተፈጠሩ ያሉትን ነገሮች በጠቅላላ ቀጥታ የምንከታተል የምና ይሆናል። ውስጥ ከገቡ በኋላ በተደጋጋሚ ለእሷ ሳይነግሯት ነው ነው የሚመጡት። እውነቱን ለመናገር ከሆነ እንደሚገናኙ የእሷ የልብ ጓደኛዋ ናት። እሱ ደግሞ የእሷ ባለትዳር ነው። ትዳሯ ነው ግን፣ ከጓደኛዋ ጋር አይደዋወልም ወይም ደግሞ ምንም አይነት ነገሮችን አይነግሯትም። ግን በተደጋጋሚ የእናቷ ቤት አለና ወደዛ አካባቢ በብዛት ይታያሉ። ግን እዛ ከገቡ በኋላ ምንድን ነው የሚፈጠረው፣ ምንድን ነው የሚያደርጉት የሚለውን ነገር እያወቅን አይደለም። እስኪ እዛም ተከታትለናቸው የምንደርስበት ይሆናል። እዛ ከገቡ በኋላ ምንድን ነው የሚያደርጉት የሚለውን ነገር በሌላ ጊዜ ተከታትለናቸው ልክ እዚህ ሲመጡ ጀምሮ ያለውን ነገር የምናሳውቃቸው አሉ። ለአሁን ግን ካሜራ አስቀምጣ የሚፈጠረውን ነገር አብረን የምናየው ይሆናል።

ለምን አሁን የሆነ ቦታ ሄደን እንትና አደርግም ወዲህ ነው ሄደው ይሄ ይሄ ነው ቆይ ተረጋጋና እንደ ጀመረ የሆነ ነገር ማውራት አለብን ምንድን ነው እናውራው እንዴ ይኸውልህ ቆንጆ በጣም ደመወዝ በዛሬ ምንም አናባሰል እኮ እሱ እኮ ይደርሳል እኮ። ግን የነገርኩ ነገር ምን ላይ ደረሰ? አንቺ ደግሞ ጀመርሽ። እሱን እራሴ እያስኬድኩት ነው አልኩሽ። አንዴ ነገሩን ዝም እኮ ነው ያልከኝ ዛሬ። በዛሬ ወይ በአንድ ቀን በሁለት ቀን የሚሆን ነገር አለ አይደለም። እና የቀረውን ላይፌ እኔም ከአንቺ ጋር ነው የምፈልገው ቤዝ ምንም ነገር እኮ እስካሁን ምንም የተቀየረ ነገር የለም እኮ። ከምን ምን አትታገሽኝም? ትንሽ ጊዜ ብቻ እኮ ነው። ይኸውልሽ ታገዝሀ ታገዝሀለሁ፣ የኔ ማር እና እስካሁን ታግሽ የለም እኮ ይለሽ። አሁን ማድረግ ያለብኝ ምን መሰለሽ? እቺ ሚስቴ ጋር ቀስ ቢኝ ካልተለያየ፣ ወይ ደግሞ ገንዘብ ነገር እኮ ካልያዘ ነው፣ እኔና አንቺ ከዚህ ወጠን ምንድን ነው እሺ? ምን በላው ምንድን ነው ፍጥረ ብቻ እየበላን እኖራለን። እንዲ አንቺ ነው እሷ ቤት ማባረር አለበት። እናባራታለን ግን ጊዜዎች ማሳለፍ አለበት። ቤት ደግሞ የእሷ የውርስ ቤት እኮ ነው ደግሞ አሁን ልንገዛ ነው ቤት፣ አይደለ? ያ ቤት ደግሞ የሚገዛው በኔ እና አንቺ ስም መሆን አለበት። ለዛ እኮ ነው እኔ ትንሽ መረጋጋም አውጣታለሁ። ቀስ በይ ቆይ። እሷን ግን ያቺ ቤት እስክትገዛ ድረስ ደግሞ ግዴታ መታገዝ አለብሽ። በሷ ቤዝ ስም ከተገዛ እኮ እኔ ለራሱ ምንም አላገኝም ከዛ ውስጥ። የኔ ሕይወት በጣም ተበላሽቷል። አሁን እኮ ነው ላይፌ እየጀመርኩ ያለሁት ከአንተ ጋር እኮ። እረዳሻለሁ። አሁን እኔ እኮ አንቺን ሳልረዳሽ ቀርቼ ሲሆን የባለቤቴ ጉዳይ እኮ ነው በጣም ያስጨንቀኛል ያለው። ከአንተ ጋር ሲሆን በቃ ደስታ ይሰማኛል። ከአንተ ጋር ሲሆን ጥሩ ጊዜ ሳሳልፍ በቃ እኔ እንጃ አላውቅም። ቆይ እኔ አላሳዝንህም። ለአንቺ ነው አቀላል እኔ ግን ከባድ ነው። እድሜ ልኬን እኮ አረብ ሀገር እኮ ነው የሰራሁት። ምንም አይነት ላይፍ እኮ አላውቅም። ላይፌ እኮ ነው የጀመርኩት ገና። አላሳዝንህም። እሺ፣ ምን ላድርግ? ነስ ለጊዜያዊ ፍላጎት ነው የምትፈልገኝ? ከምን ዳሌሎቹ እንደዛ አይደለም ቤዝ። እሺ፣ ቆይኔስ ምን ላድርግ? እንደ የልጅነት ፍቅረኛ በአንድ ተይኝ ትንሽ ጊዜ ቢያንስ በቃ ሁለት ወር፣ ከዛ በኋላ አስተካክሏል። ሎሎ የእሷን ጉዳይ ካስተካከልኩኝ፣ እንኳን እንዴ አይመለከተኝም። አልኩህ እኮ በቃ አይመለከተኝም። እኔ ከዚህ በላይ መታገስ አልፈልግም። እሺ ተረጋግኝና ደምጪም ቢስ። ያኔስ? እሺ ያኔስ? ላይፍ አላ አያሳዝንም? እንዴ እዛስ እልመይነኪ እኮ በሰው በሰው ገረዱኝ እኮ ነው የኖርኩት። እዚህ ላይፍ መጀመር እፈልጋለሁ። እሺ እሱ እኮ ሳይገባኝ ቀርቶ እኮ አይደለም ቢስ። እባክሽ እባክሽ፣ እሺ ተረጅኝ። ቆይ ትዳር ባንድ ቀን የሚተው ነገር ነው? እሺ ቆይ ምንም ነገር ሳይኖረን ከሆነ ማለት ነው አይደለም። ትዳር ሌላ ማረግ ትችላለህ። ኖ ያ እሱ እኮ ይገባኛል። በእናትሽ ቤዝ ግን ደግሞ እንደዛ መሆን የለበትም። በአንድ ቀን እሷንም እንዴት አርግ፣ ያባራታለሁ ይሄን ሁሉ ዓመት እሺ ትንሽ ጊዜ እኮ ስጭን እኮ ነው ያልኩሽ። በቃ ቢያንስ ሁለት ወይ ሶስት ወር ብቻ ከዛ በኋላ ሁሉም ነገር አስተካክላለሁ። እባክሽ እናሳልፋለን። መቼ አሁኑ? ቆይ አንተ ለምንድነው እንደዚያ? ኖ በቃ እሺ እሺ እሺ በቃ እሺ አልኩሽ። አንዴ እኮ አሁን ቆንጆ ጊዜ እናሳልፍ እሺ? ግን በቃ ተረጋጋ።